ሰላም ሰላም፣ ወደ ዩቲዩብ ቻናል ተከታታዮቼ እንደምናላችሁ፣ በባለፈው በክፍለ ሶስት የቻይነኛ ቋንቋ ትምህርት በሚል ስለ አዳዲስ ወርዶች እና ስለአመጋገብ ሰው ራበኝ እንዴት በቻይነኛ ራበኝ፣ ጠማኝ ብሎ በቻይነኛ ቋንቋ መናገር እንዴት ይችላል የሚለውን ለማየት መሞከራችን የሚታወስ ነው። ስለዚህ ውድ ቤተሰቦቼ በዛሬ አዲስ በክፍል 24 የቻይነኛ ቋንቋ ትምህርት መተናል ማለት ነው። እንግዲህ በዛሬው ክላሳችን የምንመለከታቸው ሁለት ወይም ሶስት አዲስ ቃላት ነው የሚሆኑት። በጥያቄ መልክ እና በጥያቄና መልስ ነው ማለት ነው የሚሆነው ማለት ነው። ክላሳችን የዛሬው ልክ እንደባለፈው የተማማር ናቸው እንዳለ ሆኖ የባለፈው ክላሳችን የተማማር ናቸው እንዳለ ሆኖ፣ ራበኝ ስንል ምን እንላለን ስንል፣ ላ ቱዝ ላ ካል የሚለው ረኃብ እንደሆነ ላ ካላ ደግሞ ጠማኝ። ስለዚህ ምን ማድረግ እፈልጋለሁ ማለት ነው መጠጣት ወይም ደግሞ መብላት እፈልጋለሁ የሚሉትን ማየት ሞክረናል። የዛሬው ክላሳችን የሚሆነው የዛሬ ክላሳችን የሚሆነው ማለት ነው ስለ ምግብ መጣፈጥ አለመጣፈጡን በቻይነኛ እንዴት አንድ ሰው ሆቴል ከፍቶ ሆቴል ከስተመሮቹ ሲያስተናግድ እንዴት ነው አሪፍ ነው ይጣፍጣል ወይም ቤቱን ጋብዞ ሊሆን ይችላል ተመቸህ ይባላል እና በዛ ሰዓት በቻይነኛ እንዴት ልንገልጽ እንችላለን ስንል ዎ እንግዲህ ሃው የሚለው ጉድ የሚለው የሚል ትርጉም አለው። ማ ማለት ደግሞ መብላት ነው። ባለፈው ባለፈው እራበኝ ወይም ደግሞ ዋላ ብለን መብላት እፈልጋለሁ ስንለሞች መብላት ነው ብለናል። ስለዚህ ሃው የሚለው እና ቺ የሚሉት ሁለቱ ወርዶች ማለት ነው። በአንድ ላይ ሲጣመሩ ሁለቱ ወርዶች በአንድ ላይ ሲጣመሩ የሚያመጡት ዲሊሽየስ የሚል ትርጉም ያለው ወይም ደግሞ ጣፋጭ የሚል ትርጉም ያለው ይሆናል ማለት ነው። ሃውች ሃው ሲል ሰርድ ቶን ይሆናል ማለት ነው። ች ሲል ደግሞ ፈርስትቶን ይሆናል ማለት ነው። ስለዚህ ሃውት ካል ዲሊሺየስ የሚል ትርጉም አለው ማለት ነው። ስለዚህ አንድን ሰው ምግብ አቅርበንለት ወይም ደግሞ እኛ የሰራ ነው ከሆነ ወይም ደግሞ ሆቴል ላይ እየተስተናገደ ከሆነ ምግቡ ጣፍቷል፣ ጣፍቶሃል፣ አልጣፈጠህም፣ ወይም ደግሞ መጣፈጥ አለመጣፈጡን ስንጠይቀው ምን ብለን ልንጠይቀው እንችላለን? ብለን ካል ነው ማለት ነው። ሃውት ለማ፣ ሃውት ለማ ሐው ትለማ እንላለን ማለት ነው። ሐው ትማ ሐው ትማ። አሁን ለምሳሌ ነበር የምንል ከሆነ ጥሩ ምግብ ነበር ብለን ወይም ደግሞ ጣፋጭ ነበር ልንለው እንችላለን ማለት ነው። ወይም ደግሞ ጥሩ ነው ወይም ይጣፍጣል። ሐው ትማ ሐው ትማ ካልነው ይጣፍጣል ብለን እየጠየቅነው ማለት ነው። ሐው ትለማ ካልነ ደግሞ ለ የምትለዋ ከተጨመረችበት አሪፍ ነበር ወይ ወይም ጣፋጭ ነበር ወይ የሚለው ነው። ምክንያቱም ኦልሬዲ ለ የሚለው ፓስት አክሽንን የሚያመለክተው ማለት ነው። ወይም ደግሞ ፓስት ያለፈ ከተመገብን በኋላ ምግቡ እንዴት ነበረ ብለን እንጠይቀዋለን ማለት ነው። ስለዚህ ደግሞ how ችለማ how ችለማ how ችለማ ካለ ደግሞ how ችለማ ካል ይጣፍጣል የሚል ትርጉም አለው ማለት ነው። ከዛ ምን ብሎ ሊመልስልን ይችላል ማለት ነው። ሃው ሃው ት ሃው ት ሃው ት ይላል። ሃው ት ብሎ ይመልስልናል። ምን ማለት ነው? ሃው ት ማለት በጣም ዲሊሽየስ ነው፣ ጣፋጭ ነው ማለት ነው። ሃን ሃው ት ካለ ደግሞ ሃን የምትሏ ከተጨመረችበት በባለፈው ክላሳችን እንዳስተማርኳችሁ ደግሞ ዲሊሽየስ ይቺ ቬሪ የሚል ትርኩ ነው። ቬሪ ዲሊሽየስ ለማለት ከፈለግ ደግሞ ንንን እንላለን። ንው ካልን በጣም ጣፋጭ ነው ወይም ደሞ ቬሪ ድልቼስ እንላለን ማለት ነው። ስለዚህ ው ሃው ካልን ደሞ ው የምትሏ ኔጌቲቭ ወርድ ስትሆን አፍራሽ ናት ማለት ነው። ስለዚህ አይጠፍጥም ለማለት ብሎ ለመመለስ ጀመሩ ምን ማለት አለበት? ደግሞ ቡሃውች ቡሃውች አይጣፍጥም ማለት ነው። ቡሃች ቡሃች ልክ ማለት የሆነ ነገር ቀምሰ ነው ማለት ነው። ፊታችን ልክ የሆነ ጎምዘዝ የሚያደርግ ነገር የለም ወይም ደግሞ የተለየ ስሜት የሚያመጣ ጀገ ችተቱን ሲ ቡሃዎች ካለ ደግሞ ቡሃዎች ካለ አይጣፍጥም ቡ ቡ ቡ የሚለው ቁርጥ ያላል ማለት ነው። ሃው ሲል ደግሞ ሰርድ ትሆናለህ፣ ለ የሚለው ፈረስ ትሆናለህ። ስለዚህ አይጣፍጥም ብለን እንመልስለታለን ማለት ነው። ስለዚህ ውድ ቤተሰቦቼ ቃሉን አንዳንድ ጊዜ ብቻ እየደጋገምኩት ወይም ደግሞ እያልኩት እሄዳለሁ ማለት ነው። ለማ ስለዚህ ይህንን የመሰለ ትርጉም አለው ይጣፍጣል ወይ እንግዲህ አስተማርኳችሁን አንደኛ ይጣፍጣል ወይ ብሎ ሲጠይቀው አንደኛው ይጣፍጣል ሊል ይችላል ሁለተኛው ደግሞ አይጣፍጥም ሁለት መልስ ነው ያለ ማለት ስለዚህ ይጣፍጣል ወይስ አይጣፍጥም የሚል መልስ ይሰጣል ማለት ነው ሌላኛው ደግሞ አዲስ ቃል ምንድን ነው? ካን ካን፣ ማለት ካን ማየት ማለት ነው። ካን ማለት ካን። ስለዚህ ካን እይታ ነው፣ ሳይት ነው። አካባቢን ልናይ እንችላለን፣ ልብስ ሊሆን ይችላል። ዋቴቨር የተለያየ እይታ ሊኖር ይችላል። ካን ካን እንላለን። ስለዚህ እንደ ምግቡ እንደ ምግቡ ይችን ሃው የሚለውን ካን ከሚለው ጋር ጨምረን እንመለከታለን ማለት ነው። ውድ ቤተሰብ ስለዚህ ሃው ሃው እና ማናልኳችሁ ካን የሚለውን ስንጨምረው ጨምረው ሃው ካን ሃው ካን ሃው ካን። ስለዚህ ሃው ማለት እንደነገርኳችሁ ጉድ ወይም ደግሞ ጥሩ ማለት ነው። ካን ደግሞ ሉኪንግ ነው ወይም ምልከታ እይታ፣ ለእይታ ማረክ ሊሆን ይችላል። ስለዚህ ሃው ካን ካልኩ በጣም ያምራል ይስባል ማለት ነው። አንድ ሰው ልብስ ለብሶ ወይም አዲስ ልብስ ገዝቶ ይህ ልብስ ያምራል ለያምርም ብሎስ ጠይቃችሁ እንዴት ነው መጠየቅ ያለብኝ ካለ ማ ው ማ ይላል። ማለ ው ካን ማ ን ማ ካለ ማ የምትለዋ ምንድነው? ሜዥር የምታደርገው ማለት ነው። ጥያቄ ነው ማለት ነው። ጥያቄ? ማ ከተጨመረች ሃው ካማ፣ ሃው ካማ፣ ሃው ካማ ካለ ቆንጆ ነው ወይ ልብሱ። አሁን ለምሳሌ አለባበሱን ፊት ለፊት ለብሶ ልክ አሁን ለምሳሌ እንደዚህ ለብሸኔ፣ ሃው ካማ ብላችሁ ያምራል ወይ እያልኳችሁ ነው። ስለ እናንተ እንዴት ብላችሁ ትመልስኛላችሁ ማለት ነው። ሃው ካን ካላችሁ ያምራል ማለት ነው። ቆንጆ ነው ወይ ወይም ደግሞ ፊት ያደርጋል ልንል እንችላለን ማለት ነው። አለባበሳችን ይሄ ከዚህ አብሮ ይሄዳል፣ ቆንጆ ነው ብላችሁ ልትመልሱ ትችላላችሁ ማለት ነው። ስለዚህ ምን አልኳችሁ? ካን ማለት እይታ ከሆነ ወይም ደግሞ ማየት ከሆነ ሃው ሲጨምር ደግሞ ጉድ። ስለዚህ ጉድ ሉኪንግ ማለት ጉድ ሉኪንግ ማለት በቻይነኛ ሃው ካን ማለት ነው። ሃው ካን፣ ሃው ካን፣ ሃው ካን፣ ሃው ካን። ስለዚህ አሁን ወደ ጥያቄው ስንሄድ ሃውካን ማ ሃውካን ማ፣ ያምራሉ ወይ ያምራሉ ወይ እዬ ጠየቅኩ ማለት ነው። ስለዚህ ምንም ብሎ ይመልስልኛል ማለት ነው። ከፈለገ ሃውካን ሃውካን ይለኛል ማለት ነው። ሃውካን ሃን ሃውካን ሊልም ይችላል እንግዲህ ኸን፣ እንደነገርኳችሁ ቬሪ የምትል ትርጉም አላት ብያችኋል። ንን ንን ን ሃን ሃው ካን ካለ በጣም ያምራል ማለት ነው። በጣም ያምራል ወይም ደግሞ በጣም አምሮ ባህል እንደማለት ነው። በጣም ያምራል፣ አለባበስ ቆንጆ ነው። አሁን እኔ ኤግዛምፕል የሰጠኋችሁ እይታውን እንደ ልብስ ነው እኔ ልብስ ስትገዙ ለብሳችሁ ያምራል አያምርም ብላችሁ ስትሰጡ፣ ግን ሌላም ኤግዛምፕል ስለተጠቀኩት ነው። ይሄን እና በሌላም መጠቀም ትችላላችሁ። አካባቢውን አይታችሁ በጣም ደስ የሚል እይታ ወይም ተራራ ወይም ደግሞ በጣም የሚያምር ቦታ ሄዳችሁ በጣም ያምራል፣ ይሄ ቦታ ምናምን ስትሉ እይታውን ነው የምትገልጹት። ስለተማረካችሁ በይታ በእይታ እንደዛ ነው መጠቀም ይቻላል ማለት ነው። ስለዚህ አንዱ ደግሞ በጣም የሚያስጠላ ከሆነ ከእሱ ጋር የማሄር ልብስ ከሆነ ምን ብሎ በቻይነኛ መመለስ አለበት ካለ ደግሞ ውሃው ውሃው ካን ይላል ማለት ከሆነ ጥሩ አይደለም ማለት ነው። ካን ካለ ደግሞ ለይታ አያምርም ኖት ጉድ ሉኪንግ ነው። የሆነ ለእይታ ጥሩ አይደለም ማለት ነው። አፍራሽ ናት ቡ፣ እንደነገርኳችሁ ቡ አፍራሽ ናት። ቡ ማለት ፎርዝ ትሆናላት ማለት ነው። ኖት ማለት ነው። ወይም ደግሞ አፍራሽ ናት ማለት ያ ነገር ጥሩ አይደለም ማለት ነው። ስለዚህ ቡ ሃው ካን፣ ቡ ሃው ካን እንላለም አያምርም ማለት ነው። አያምርም ወይም ደግሞ ቆንጆ አይደለም ማለት ነው። እንግዲህ ስለ ቁንጅና ስንል ሌላ ነው በእርግጥ እይታን መሳብን ነው፣ ስበት ነው። ለምሳሌ ለሰው ልጅ የእያንዳንዱ ሰው እይታ ይለያያል። ለእኔ ያለው እይታ፣ ለአንተ ያለው እይታ ወይም ለአንቺ ያለው እይታ የተለያየ ነው እና ለአንዱ እይታ ሊያምር ይችላል፣ ለአንደኛው ላያምር ይችላል ማለት። ስለዚህ ያኛው ሌላኛው አያምርም ብሎ ቢመልስ ቡሃው ካን ይላል ማለት ነው። ስለዚህ ቡሃው ካን ብሎ ሊመልስ ይችላል ማለት ነው እንግዲህ ውድ ቤተሰቦቼ ዛሬ እንግዲህ ይዤላችሁ የመጣሁት እነዚህን ቃላቶች ነው እና በደንብ አድርጋችሁ ትሬኒንግ እንድታደርጉ እፈልጋለሁ ማለት ስለዚህ ዋናውና ዋናውና ትልቁ አዲስ ዛሬ ያመጣውላችሁ አንድ ቃል ብቻ አንድ ቃል እሷ ምንድናት ካን የምትለዋል ካን ማለት እይታ ነው ለምሳሌ እናንተ ቲቪ እያያችሁ ይሄ ቲቪ ያምራል አያምርም ጥሩ ነው አይደለም? ልትሉ ትችላላችሁ። አያምርም ውሃው ካን ነው ልትሉ ትችላላችሁ። ማለት ቲቪውን አይታችሁ ካልወደዳችሁት ማለት ነው እና ምን ሌላችሁ ፈልገኝ ነው እይታ ብዙ አይነት ትርጉሞች አሉት። ካን ካን። ስለዚህ አንድ ወርድ ነው ዛሬ ይዤላችሁ የመጣሁት። ሀው የሚለውንም ከዚህ በፊት አስተምሬያችኋለሁ ወይም ደግሞ ቪዲዮ ሰርቼላችኋለሁ። ሀን የሚለውንም ከዚህ በፊት ሰርቼላችኋለሁ። ች የሚለውንም በክፍል ሃያ ሁለት ሰርቼላችኋለሁ። ች ች ች ች መብላት እንደሆነ ሰርቼላችኋለሁ። ስለዚህ ሃው ከሆነ ደግሞ ምንድን ነው ማለት ነው? ጥሩ ነው፣ ጥሩ የሚል ትርጉም እንዳለው ሰርቼላችኋለሁ። ስለዚህ ቡ የሚለውንም ከዚህ በፊት ሰርቼላችኋለሁ። ስለዚህ ቡ ሲደመር ሃው ሲደመር ች፣ ቡ ሃው ች አይጣፍጥም ማለት ነው። አይጣፍጥም ካለ ደግሞ ይጣፍጣል የሚል ነው ማለት ነው። ስለዚህ ይህን ሪስፖንስ ስንሰጠው ለዛ ሰው እንግዲህ ሁለት የተለያዩ ስሜቶች ይሰማዋል ያ ሰው። ምክንያቱም ምግብ ያቀረበላችሁ ሰው የሚሰማው ስሜት ምንድን ነው? አንደኛው አንተ ምግቡ ስላልጣፈጠ ሊሆን ይችላል። ሁለተኛው ስሜት ደግሞ እሱ የማያምር ምግብ ስለሰራ አንተ ሳቲስፋይ ስላላደረገ ደስ አይለውም ማለት። በዚህ ላይ ደስ ትችላል እና ይህን አይነት ሪስፖንስ አለው ማለት ነው። በቃል ደረጃ ሳይሆን ሪስፖንስ በፊሊንግ ጭምር ነው። በፊሊንግ ጭምር ሪስፖንስ አለው ማለት። ስለዚህ እነዚህን ቃላቶች በደንብ አድርጌ ከዚህ በፊት ነግሬያችኋለሁ። እንደነገርኳቸው አንድ ቃል ነው ዛሬ ላቸው የመጣሁት ካን የምትለዋል። ካን ኒ ኒ ካም አንተ እኔን እየኝ ማለት ካን ወ ካል ካን ወ ካን ወ ብለህ ምሳሌ፣ እኔን እየኝ እንደማለት። ካኒ ካኒ ከሆነ ደግሞ አንተን ማየት እንደማለት። እሱን ከሆነ ደግሞ ካንታ እየው እንደማለት። ካንታ ካንታ፣ ካንታ ካንታ ካልኩኝ እሱን እየው ማለት ስለዚህ ካን የሚለው ማየት የሚል ትርጉም አለው ማለት ስለዚህ እይተው ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል የሚል የቻይነኛ አተረጓጓም እንዳለው አንድ ልትይዙልኝ የሚገባ ነው። ደግሞ ምግቡ ጣፋጭ ነው አይደለም? እንግዲህ ሰው ሲበላ ስንት ነገሮች መብላት ሲታሰብ መብላት ስናሰብ ምን ይመጣልናል ማለት ነው። ይጣፍጣል ወይስ አይጣፍጥም የሚለው እንትን ይመጣል ማለት ነው። ኢሜጅ ይፈጥርብናል ማለት ነው። ና ከዛ አንጻር ይህንን ይመስላል የዛሬው ክላሳችን ውድ እንግዲህ በጣም ጠፍቻለሁ። ትንሽ ስላልተመቸኝ ነው። ከዚህ በኋላ እንደምንም ቢሆን ቶሎ ቶሎ ለመስራት ሞክራለሁ። በጣም ይቅርታ። ግን አሁንም ባለፈው ምልክቴ ላይ ላይቭ ላይ መማር የምትፈልጉ ብዬ ኮመንት ለማድረግ ሞክሬ ነበር፣ ግን እስካሁን ኮመንት ያደረገኝ የለም። ሌላ ሰውም ቢሆን ወይም ኮመንት ላይም ቢሆን በግልም ቢሆን ያናገረኝ የለም። ስለዚህ ያው ኦንላይን ወይም ደግሞ ላይቭ ክላስ አልጀመርኩም እስካሁን ማለት ነው። ፈቃደኛ የሆናችሁ ኮመንት ላይ ላይቭ ላይቭ ላይቭ እያላችሁ እንድትጽፉልኝ እፈልጋለሁ። ያንን ካረጋችሁልኝ ላይቭ ገብተን መመማር እንችላለን ማለት ነው። በቀጣይ ክላሳችን እስከምንገናኝ መልካም ሳምንት ይሆንልን። ሁላችሁም ባላችሁበት መልካም ጊዜ፣ መልካም ስራ፣ መልካም ትምህርት፣ መልካም ረፍት እላለሁ ሀገራችንን ሰላም ያደርግልን። ባይ ባይ።